መቼስ የልጆች መልክ ላረጋግጥበት ነው አለ ራስን አስመስዬ ነው። ቆጥ አልደነቅጥኩም ማለት ለምን ጠየቅሽኝ? ብዬ የሆነ ነገር ፈልጌው ነበረ። አመሰግናለሁ። ከተመችን በኋላ እደውልልሃለሁ። አንተ ግን እንዳስደውል ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች፣ እንደምናላችሁ ልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝትርፍ ትርፍ ይበል እያል ሁይ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ይነባር ቤተሰቦች ደግሞ ስለምሰጡ የሀሳብ አስተያየት ከልብ እያመሰገን ሁይ። ዛሬም ምን እንደተለመደው ዳጣን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወይዘሮ ማርታ ከልቧ ውስጥ ያለውን ነገር ለአቶ ደረጀ ልታማክረው ለታማክሮ ልጅቷ ለጅቷ እንግዲህ አባቴን አባቴንና ዳጣን ወስጀ ደኔ አስመረምራቸዋ አለው ባለችው መሰረት እሷ ልቧ ስለተመረዘ አቶ ደረጀንም ጠይቀዋለች። የደኔ ምርመራ ግን እንዴት ነው የሚደረገው በማለት ስጠይቀው እሱ ደግሞ እፉኛ ደነገጠ። ለምፈልገሽ ነው ምንፈልገሽ ነው በማለት እየተርበተበተ ነገሮችን በአግባቡ ሊጠይቃት አልቻለም። ብቻ ድንጋጤው ያሳብቅበት ነበርና እንዴት ነው ይህ ነገር ሲነሳ እንደዚህ ያደረገ በማለትም ጠይቀው ነበረ። ዘለሽ እንደዚህ አይነት ጥያቄ ስትጠይቂኝ ምን ላድርግ ብለሽ ነው ለምንፈልገሽ ነው በማለትም ደግሞ ጠይቋታል። መቼም ልጆች ላስመረመራቸው ነው አልልህም አንተን አንተን የመሳሰሉ ቆንጅዬ ልጆች ወልጅልሃለሁኝ እንዲሁ ለመጠየቅ ያክል ነው የጠየቁ በማለት ታበሰረችው፣ በኋላ በልበቃ ሌላ ቀን አወራለን በማለት ተውም ትተኛለች። አቶ ደረጀም የሰውን ነገር ነካክቶ እንዴት ዝም ብሎ መተኛት አለ በማለትም ሲቀሰቅሳት ነበረ። እሷ ባላየላሽ ብለዋለች። ዳጣ ፀጉሯን ስታበጥር ነበርና ኤቢ የሆነ ነገር ስለፈለገች ወደ ሷ ማምርታለች። ኤቢዬ እንዴትነሽ እንዴት ሰላም ነሽ ወይ ብላ ሰላምታ ከጀመረችላት በኋላ ምን ፈልገሽ ነው በማለት ትጠይቃታለች። ካንቺ ደሞ ምን ፈልጋለሁ በማለት ዳጣ መዚህ መጫወት ፈልገሽ ነው በማለት በፀባይም ስታናገራት ነበር። ታውቂያለሽ አይደለ፣ በጣም ወድሻለሁ፣ ከናታልም እኮ እርቂያለሁ። ብትርቂ ባትርቂ እኔ ምን አገባኝ በማለት ብቻ ግን ቀኝ ነገር አልመለሰችላትም። ዳጣ ግን በመጥፎ ነገር ንስለው አልፈለገችም ብቻ በጸባይ እያናገረቻት ነው። ማበጠሪያውንም እንደፈለገችው ነገረቻት። አጣም ከዚህ በፊት ገላሽን ታጠቢ፣ ገላሽን ሳታጠቢ ከኔ ጋ አትቀመጭም እያለች ስታንቋሻት እንዳልነበረ የእሷን ማበጠሪያ በድንገት ስትጠይቃት ግራ በመጋባት ስትመለከታትም ነበር። ስጭኝ እያለች በጸባይ እንደምንም ተርበትብታ መልካም ሰው መስላት ተቀበለቻት። ዳጣም ጥላት ከወጣች በኋላ ኤቪ ፌስታሏን ይዛ መጣ። ጸጉሯን ከወሰደች በኋላ እጇንም ታጥባ ማበጠሪውን እዛው ሽንት ቤት አስቀምጠው ወጣ ትሄዳለች አሁን ካሳቧ ሁሉ ተሟልቶላታል። ሰላም ሰላሜ የቤት ሰራተኛዋ ቤቷን እየወለወለችና እያጸዳዳች ነበርና እሃ መጣ በድንገት ትገባ ባታለች። ስወለውል እያየሽ ለምንድን ነው የገባሽበት በማለትም ማናግራት ነበረ። ውሃ ታዲያ ኬርነስና ግድ የለላት ልጅ ስለሆነች ለምንድን ነው የምትወለው? ውይው አሁን ትንሽ ቆይተን ከቤት መግባታችን ስለማይቀር ይበላሻል፣ ዝም ብለሽ በነጻ አትልፊ፣ በማለትም አንዳንድ ነገሮችን ተነጋግረዋል። ካሌብ ኤቪን በጣም ይወዳትና ያፈቅራታል። እሷ ደግሞ ለሱ ምንም አይነት ስሜት የላትም። እሷ የምትወደው ናታልን ብቻ ነው። በዚህ መሃል ታዲያ ለጭንቋ ጊዜ ስለፈለገችው ደውላላትም ነበረ። እንዴኔ በስንት ብር እንደሚሰጥና የት ቦታ እንዳለ ጠይቀህ ንገረኝ ትለዋለች ኤቤም ቅዱስ ጳውሎስ ሄዶ እንዲጠይቅላት ትዕዛዝ አስተላልፋለች። ታዲያ ብርን በዛው እንዲያበድራት ሀሳቡን ይዞ ሲመለስ ደግሞ በስልክ ተገናኝተው እንደሚቀጣጠሩም ሀሳብ ሰጥተዋለች። እሱ ግን እሷን ማግኘት ቢፈልግም እሷ ግን ጉዳዩን ብቻ ነው እንደምትፈልገው እሱን በፍጹም አትፈልገውም። ኤቢ ምልክቷን ካስተላለፈች በኋላ ሳሎላ ላይ ተቀምጣ በጣም ደስተኛ ሁና ትታያለች። በዚህ መሃል ታዲያ ወይዘሮ ማርታ መጣ ነበረ። ኤቢዬ ከወትሮ በተለየ ዛሬ በጣም ደስተኛ ሆነሻል፣ ምን ተገንቶ ነው በማለትም ፊቷን ማምዬ በጣም ደስተኛ ነኝ። እኔ አንቺ ልጅ እኮ ጎበዝ ነኝ ያለ ያቀድኩትንና ያለምኩትን ሳልፈጽም እኮ አርፍ ያልተኛም በማለት ብቻ ማታን የሆነ ነገር እንደምታ በስራት በእርግጠኝነት እያወራቻት ነው። እናቲቱም ብቻ ግራ በመጋባት የኔ ልጅ ሆነች በቀርታ ኮረኛለች በማለት ደስ ብሏትም ታወራታለች። ኤቤ በጨዋታዋ መካከል አባየንኮ ገንዘብ ብጠይቀው አልሰጠኝ፣ አለ ለምን ከሰጠሽኝ ገንዘብ ላይ ለምን ትንሽ አጨምርኝም በማለት ድጋሚ ገንዘብ እንዲሰጣትም ጠይቃለች። አባትሽ ገንዘብ አልሰጥም ካለ ትክክል ነው ማለት ነው። ምክንያቱም የሆነ ነገር ልታረጊበት እንዳሰብ ያሳብቅብሻል። እሱ ካልሰጠሽ ትክክል ነው። ገንዘቡ ምክንያት ከሌለው መስጠት አያስፈልግም እና ለምን ፈልገሽ ሆኖ በማለትም አፋጣት ነበረ። እኔ ኮማዬ በጣም ነው የመወድሽ። አንቺ የሆነ ነገር ስትፈልጊ ነው እንጂ ዝም ብለሽ እንደዛ አትይም። እኔ ኮ በጣም ነው የመወድሽ። እኔም ኮ በጣም ወድሻለሁ፣ ግን ደግሞ በጣም የምትወጂ ከሆነ የሰው ልጅ ቤተሰቡን የሚወድ ከሆነ የሚለውን ትዛዝ መቀበል አለበት በማለት በዛው እርገት አርጋ ነግራታለች። የመጽሐፎቹ ነገር አይሆንለትም፣ በጣም ነው የሚወዳቸው ተማሪም ስለሆነ ከመጽሐፎቹ ጋር ያለው ቁርኝት የሚገርም ነው። ለሁላችንም ይበል የሚባል ነገር ነው። በዚህ መሃል ታዲያ መጽሐፎቹን እያጸዳዳ ነበርና በደባ በሩን ታንቋቋለች ነግቢ በማለት እሷን አስገብቷት ነበር አንተ ብቻህን ነህ እንዴ እኔኮ እህቴ አይተሽ ነይ ብላ ልካኝ ነበረ ብቻህን ከሆንህማ ምን ላድርግ በማለት ትመለሳለች። እሱም የኤቢን ነገር ግጥም አድርጎ ያውቀዋልና አትናገሪ ብላሽ ነበር አይደለ በማለት አዎ አትናገሪ ብላኝ ነበረ እንዴ ታወቅ አጠገባችን ስትነግረኝ ነበር እንዴ በማለት ግራ በመጋባት ትጠይቀዋለች ኧረ አይደለም የው እንደምትልሽ እርግጠኛ ስለሆንሁ ነው። በወሬያቸው መካከልም አፈፋ አድርጋ ዳጣ እኮ በጣም ናፍቀኛለች ትላለች። ናታለም አፈፋ አድርጎ እኔም እኮ ዳጣ በጣም ናፍቀኛለች በማለት አንተንም ናፍቀሃለች በማለት ነገሩን አጧጥፈዋለች። በይህንም ሂደሽ እንዳት ነግሪያት ይላታል። ውሃ መልእክቱን ይዛ ስትመለስ ኤቤ ከእናቷ ጋር ነበረች። በዚህ መሀል ታዲያ የት ሂደሽ ነው በማለትም ጠይቃት ነበር። እናታልቤት ማን አለ በማለት በወሬያቸው መካከል ታወራታለች። ማንም የለ። ዳጣ ግን የት ሂዳ ነው ዳጣ እኮ ማሚ ፍቅረኛ አላት ሳልነግርሽ፣ በማለትም አብሰራታለች። እና ምን ችግር አለው? አንቺ የምትፈልጊው እሷ ፍቅረኛ እንዲኖራት አይደል? በማለት እናቲቱም ደስ ብሏት ታወራታለች። ኤቢ ምሱ ማ ልክ ነሽ እማዬ፣ ግን ደግሞ በዚህ መሀል ሂደሽ ብቻውን ከሆነ አብረሽ ብታጫውችው ደስ ይለኛል በማለት ምክራዘል ነገር ጠባ አድርጋላታለች። ካሌብ መረጃውን በትክክል ይዞ መጥቷል። እሷ ማስመርመር እንደምችል እና ውጤቱንም በቅርቡ እንደሚያቀብሏት ምልክት አስተላልፏል። ከወትሮ በተለየ ኤቢ ደስተኛ ሆና ትታያለች። ካሌብዬ ስንት ብር አሉህ በማለት በጸባይ ያናገረችው ነው። ትንሽ ብር አታበድረኝም በማለትም ጠይቀው ነበረ። ደረጀ ወደ ናታል ክፍል አምርቶም ነበረ። መጽሐፍ ስለፈለገ ወደ ክላሱ ሂዶ አባዬ ለምን አደውልልኝም ወይ አጠረኝም ነበር፣ እኔ ካለህበት መጣ ነበር ከዚህ ድረስ ምን አደከመ በማለት በጸባይ ያናገረው ነው። የኔ ልጅ እንዴት ነው? ከመጽሐፉ ጋር እየተግባባችሁ ነው ወይ? ጠንክርልኝ አባትህ እንዳይረብህ ብሎ ነው ከኔ ጋር ያስቀመጠ፣ ስለዚህ ጎበዝ እንድትሆን ፈልጋለሁ በማለት ምክር ነገር ሰጥቶታል። አታለም በመገረም ካዳመጠ በኋላ አባዬ አንተንም እሱንም በደንብ አኮራችኋለሁ በማለት ተስፋም ሰጦታል። አዎ ኩራትማ እንኮራለን፣ በጣም ጀግና እና አስተዋይ ልጅ ነህ። አባት ደግሞ ደስ የሚለው ልጅ ጎበዝ ሲሆንለት ነው በማለት ደስ በሚል ስሜት እያወራው ነው። መጽሐፉ ከሱ ጋር እንደሌለ እና ከጓደኛው እንደሚያስመጣለት ነገረው። እንደውም ውሃ እኛ የሆነ ነገር ብንሆን ራሷን ማስተዳደር አትችልም። እሱ ስልክና ባየ እቻለም ለድነ ውሃ አይነቱ አይሆንም። ስለዚህ እግዚአብሔር ያውቃል በማለት ብቻ ግን ዳጣን አይታ ጎበዝ ካልሆነችልኝ እሷ ልጅ ታሳስበኛለች በማለት ስጋቱንም በዛው ተናግሮ ወጣ። ዳጣ ሰላምን አብዝታ ትወዳታለች። ከጉየዋ መቀመጥ ስለምትፈልግ ጸጉሬንም ጎንጉኝኝ ብላ ካጠገቧም ተቀምጣ ነበር፣ ጸጉሯን እየጎነጎነቻት ታዲያ ምክር ነገርም በዛው ለግሳታለች። ናታል አለባበሷና ሁሉ ነገሯ ይመቸኛል ብሎ ነግሮኛል። ስለዚህ ባልም ስታገቢ ምረጭ፣ ባልመርጠሽ ካላገባሽ በኋላ ችግር ውስጥ ነው የምትወድቂው በማለት ምክር ነገርም ለግሳታለች። አለሽ ዳጣ ማፈፍ አድርጋ ብዙ የሚያሳስበኝ ነገር አለ፣ እኔውን ስለ ትዳር ስለ ፍቅረኛ አስብ ያላቅም በማለትም ነግራት ነበረ። በጣም ጸጉሯን ካፈረሰች በኋላ ወደ ሳሎንም አምርታ ነበርና ከነምጥን ጋር ከሖዋ ጋር እያወራች ነበረ። ታዲያ አሊቡን በተጫወቱበት ሰዓት እነሱ ስለተሸነፉ ቤቱን በሙሉ እንዲወለውልም አድርጋለች። ዳጣም ከዚህ በኋላ መወልወል አለባቸው፣ ሰላም ማረፍ አለባት በማለት እነሱንም ስታሰራቸው ነበር። የብየዳጣን ውጤት ለማምጣት ወደ ሆስፒታል አምርታ ነበርና ናታል ደግሞ በዛው አጋጣሚ ለአባቱ መጽሐፍ ማምጣት ሄዶ ነበር። መንገድ ላይ ስታገኘው ካፌ ካልጋበዝከኝ አለቅህም በማለት እሱንም አስገድደዋለች። መጽሐፉን መጻፉን ራሱ ይዞልህም ታንጄ አንተ ሄደህ አታመጣውም በማለት በጉልበት ትጠቀማለች። ሰዓት አለም አፈፍ አድርጎ ከወትሮ በተለየ ዛሬ በጣም ደስተኛ ሆነች ትታያለች። ምን አግኝተች ነው? በማለትም ጠይቋት ነበረ። በቃ አሁን ሁሉን ነገር ተውና ማታ ላይ አበስርሃለሁ በማለት ሰርፕራይዝ አድርገዋለች። እሱም ለመስማት ቢፈልግም መናገር ግን አልፈለገችም። የምርመራ ውጤቱን በእጇ ካስገባች በኋላ ቀጥታ ወደ እናቷ ነበር ሄደችው። እናቷም ነገሩን ካወቀችና ከሰማች በኋላ ብቻ የድኒ ምርመራ እንዳደረገች እንደሰማች ገና እያበደችም ነበር። እንደዚህ ታደርጋለች ብዬ በፍጹም አላሰብሁም በማለት ደነፋችባት። እውነት አንቺን ነው እኔ ያሳደግኩት? የሆን ሻወር ነገር ነሽ፣ አንቺማ የኔ ልጅ አይደለሽም በማለት ጉሮሮዋንም ማንቃት ነበር። አባትሽ የእንታክል ዓመት ስኖር አንድ ቀን ጠርጥሮኛ አቅም፣ እንዴት አባትሽን ትጠረጥሬዋለሽ? በማለት ደነፋችባት። ማሚ በጣም ይቅርታ ብትላትም በፍጹም አልሰማሽም። ትዳር ምን ማለት እንደሆነ አንቺ የታባሽ ታውቂያለሽ በማለት ለመግደልም እየተግደረደረች ነበር። ብቻ ግን ንናታል ንዳጣን ተሰብስበው በትግርም ትያዩና እየገላገሉ ድራማው ተጠናቀቀ። ውድ ቤተሰቦች እስከ እስከብዴ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ፣ በቀጣይ ምን ይሆናል የሚለውን አብረን የምናዩ ነው የሚሆነው። እስከዛው ቸር ቆዩልኝ።